እግዚአብሔር በኀጢአቱና በዐመፃው ምክንያት ሰይጣንን ከገነት አባሩታል። ኢየሱስም ሰይጣን ከሰማይ እንደ መብረቅ ሲወርድ እንዳየ ተናግሯል። ነገር ግን እግዚአብሔር ለምን ሰይጣንን ገድሎ አላጠፋውም? ለምንስ እስካሁን ድረስ ሰይጣን ኖረ? በዚህ መጽሐፍ ቅዱስ ጥናት እግዚአብሔር ለምን ሰይጣንን ሆነ የወደቁ መላእክትን እንዳላጠፋቸው እንማራለን። ወደ ሐሳባችን ዘልቀን ከመግባታችን በፊት ግን ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ፣ እንዲሁም ለብዙዎች እንዲደርስ ሼር፣ ላይክ በማድረግ ቤተሰብ ይሁኑ። ሰይጣን በዘመናዊ ማህበረሰብ እጅጉን የታወቀ የመጽሐፍ ቅዱስ አካል ነው። ብዙዎች ሰዎች የማያውቁት ግን ሰይጣን የሚለው ቃል ጠላት ወይም ተቃዋሚ ማለት ቢሆንም የወደቀው ማለትም ጭምር ነው። ስሙ ወድቆ የነበረው ሳይሆን የወደቀው እንደሆነ አስተውሉ። ምክንያቱም መውደቁ አሁንም ድረስ ያለ በመሆኑ ነው። ይህን የሚያሳየው ደጋግሞ እየወደቀ እንዳለ ከጨለማ ወደ ጨለማ፣ ከክፋትም ወደ ክፋት እያደገ እንዳለ ነው። የዮሐንስ ራእይ መጽሐፍ ሰይጣን ወደ ጥልቅና ማለቂያ ወደ ሌለው ጉድጓድ እንደተወረወረ ይናገራል። ይህም ማለት ያለማቋረጥ እየወደቀ ነው ማለት ነው። የትዕቢት መጨረሻው ይህ ሲሆን ከክፋት ወደ ባሰ ክፋት ያሸጋግራችኋል። በሕይወታችሁ ውስጥ ያለውን ኩራት ካላስተካከላችሁትም ሊያጠፋችሁ ይችላል። በመጽሐፈ ምሳሌ ምዕራፍ 16 ከቁጥር 18 ኩሩ መንፈስ ውድቀትን ይቀድማል ተብሎ ተጽፏል። ውድቀቱ ግን ሁል ጊዜ ሞት ብቻ እንዳልሆነ አስተውሉ። ዳዊት በመዝሙሩ 103 ቁጥር 4 ላይ ሕይወትሽን ከጥፋት የሚያድናት ሲል እንደተናገረ ጥፋት በሕይወት እያለንም ሊመጣ እንደሚችል ተናግሯል። ኩሩ መንፈሳችሁ እግዚአብሔር በፊታችሁ ያቀረበላችሁን ግንኙነቶች፣ የገንዘብ ሀብትና እድሎችን ሊያጠፋ ይችላል። ስለዚህ ይህንን እንዴት ልንመልሰው እንችላለን? በትሕትና። በሌላው ስሙ ሉሲፈር ተብሎ የሚታወቀው ሰይጣን በሺዎች ለሚቆጠሩ ዘመናት የሰው ልጅ ለእግዚአብሔር እንዳይታዘዝ የሚያታልል ፈታኝ ነው። በመጀመሪያ ሰይጣን እግዚአብሔር ለክብሩና ለምስጋናው ሲል የፈጠረው የሰማይ መልአክ ነበር። ነገር ግን ሰይጣን እግዚአብሔርን በማምለክና በማገልገል ብቻ ደስተኛ አልነበርም። እርሱም ሊገለገልና ሊመለክ ይወድ ነበር። ከኃያሉ እግዚአብሔር እኩል አሊያም የበላይ ሆኖ መታየትን በመፈለጉም በሰማይ አመጻን አስነሳ። የመላእክት ሰራዊትንም በማሰባሰብ በእግዚአብሔር ላይ ፊታቸውን እንዲያዞሩ አደረገ። እነዚህም መላእክቶች የወደቁት መላእክቶች ተብለው ይታወቃሉ። ነገር ግን እነዚህ አጋናንቶች አልነበሩም፤ ምክንያቱም አጋናንቶች አካል አልባ የሆኑ በምድር ላይ የሚንከራተቱ መናፍስት ናቸው። እነዚህ የወደቁ መላእክቶች በአንድ ወቅት በሰማይ የነበሩ፣ አሁን ግን በጨለማ የሚገኙ ናቸው። በሰማይ የነበረው ጦርነት እጅግ አስፈሪ ነበር። በአንድ ወገን የነበረው የመላእክት አለቃ ሚካኤልና የመላእክት ተዋጊዎች ሲሆኑ በሌላ በኩል ደግሞ በትልቅ ዘንዶ የተመሰለው ሰይጣን በሺዎች ከሚቆጠሩ ጭፍሮቹ ጋር ነበር። ነገር ግን የእግዚአብሔር ኃያልነት የማይደፈር በመሆኑ ሰይጣንና ሌሎቹ መላእክት ከሰማይ ተባረረው፣ ጦርነቱ ተጠናቀቀ። የዮሐንስ ራእይ ምዕራፍ 12 ከቁጥር 7 እስከ 8 በሰማይም ሰልፍ ሆነ፤ ሚካኤልና መላእክቱም ዘንዶውን ተዋጉ፣ ዘንዶም ከመላእክቱ ጋር ተዋጋ፣ አልቻላቸውም። ከዚያም ወዲያ በሰማይ ስፍራ አልተገኘላቸውም ይለናል። ሰይጣንና እነዚህ መላእክቶች በሰማይ መንግሥት ቦታ እንደነበራቸውና እንዳጡት ትመለከታላችሁ። እንደ ክርስቲያን በሰማይ ቦታ አግኝታችኋል። በኤፌሶን ምዕራፍ 2 ቁጥር ስድስት ላይ ከእርሱ ጋር አስነሳን በክርስቶስ ኢየሱስም በሰማዩ ስፍራ ከእርሱ ጋር አስቀምጠን ተብሎ ተጽፏል። ነገር ግን ለምን እግዚአብሔር ሰይጣንንና ሌሎቹ መላእክት አልገደላቸውም? ለምንስ ወደ ምድር ወጥተው በሰው ልጅ ላይ ሞትና ጥፋትን እንዲያመጡ ፈቀደላቸው? እኛም በዛሬው ጥናት ላይ የምናነሳው ጥያቄ ይህንኑ ነው። እግዚአብሔር ሰይጣንንም ሆነ እነዚህን መላእክት የማይገድልበት ዋነኛ ምክንያት መንፈስ በሆነው በእርሱ አምሳያ በመፈጠራቸው ምክንያት ነው። የዮሐንስ ወንጌል ምዕራፍ 4 ከቁጥር 24 እንደሚናገረው እግዚአብሔር መንፈስ ነው። ስለዚህም ሉሲፈርና እነዚያ መላእክቶች መናፍስት በመሆናቸው ምክንያት አይሞቱም። ሰይጣንም በሕይወት አለ ማለት እግዚአብሔር ለእርሱ ያዘጋጀው ዕቅድ አለ ማለት ነው። እግዚአብሔር ለሁሉም ፍጥረቶች ዕቅድ እንዳለው የፈጠራቸውም በዕቅድ እንደሆነ ሁሉ ማለት ነው። ፍጥረት የፈጣሪውን ፍቃድ በማይከተልበት ጊዜ እንኳን እግዚአብሔር መጥፎ ሁኔታዎችን፣ ምርጫዎችንና ውሳኔዎችን ለክብሩ የሚጠቀምባቸው መንገዶች አሉ። በኢሳይያስ መጽሐፍ ምዕራፍ 14 ሰይጣን እንዴት ከሰማይ እንደወደቀ እናያለን። ይህም ቦታ መጽሐፍ ስለ አመፃው ምን እንደሚናገር ያስረዳናል። አንተ የንጋት ልጅ አጥቢያ ኮከብ ሆይ እንዴት ከሰማይ ወደቅህ? አሕዛብንም ያዋረድህ አንተ ሆይ እንዴት እስከ ምድር ድረስ ተቆረጥህ? አንተም በልብ ወደ ሰማይ ዐርጋለሁ፣ ዙፋኔንም ከእግዚአብሔር ከዋክብት በላይ ከፍ ከፍ አደርጋለሁ፣ በሰሜንም ዳርቻ በመሰባሰቢያ ተራራ ላይ እቀመጣለሁ፣ ከደመናዎች ከፍታ በላይ ዐርጋለሁ፣ በልዑልም እመሰላለሁ አለ። ነገር ግን ወደ ሲኦል፣ ወደ ጉድጓድ ጥልቅ ትወርዳለህ ይለናል። ሰይጣን ሌላኛው የሚጠራበት ስያሜው ሉሲፈር ይባላል። ሉሲፈር የሚለው ቃል ትርጓሜው የብርሃን ምንጭ ማለት ነው። ሉሲፈር ከሰማይ የተባረረው በኩራቱ ምክንያት ሲሆን፣ ይህ የመጽሐፍ ቅዱስ ክፍልም ምን እንደደረሰበት በትክክል ያሳየናል። የሰይጣንን ውድቀት የሚያብራራው ሌላኛው ክፍል በትንቢተ ሕዝቅኤል ምዕራፍ 28 ላይ ይገኛል። ጌታ እግዚአብሔር እንዲህ ይላል፣ ጥበብን የተሞላ ውበትህም የተፈጸመ መደምደሚያ አንተ ነህ በእግዚአብሔር ገነት በኤደን ነበርህ። የከበረ እንቁስ ሁሉ ሰርዲዮን፣ ቶፓዚዮን፣ አልማዝ፣ ብርሌ፣ መረግድ፣ ኢያስጲድ፣ ሰምቤር፣ በሉር፣ የሚያብረቀርቁ እንቁ ወርቅ ለብሰ ነበር። በከበሮ የእምቢልታ ሥራ በአንተ ዘንድ ነበረ፣ በተፈጠርክበት ቀን ተዘጋጅተው ነበር። አንተ ልትጋርድ የተገባ ኪሩብ ነበርህ፣ በተቀደሰ በእግዚአብሔር ተራራ ላይ አኖርሁ በእሳት ድንጋዮች መካከል ተመላለስ። ከተፈጠርክበት ቀን ጀምረህ በደል እስኪገኝብህ ድረስ በመንገድህ ፍጹም ነበርህ። በንግድህ ብዛት ግፍ በውስጥ ተሞላ፣ ኀጢአትንም ሠራህ። ስለዚህ እንደ ርኩስ ነገር ከእግዚአብሔር ተራራ ጣልሁ። የምትጋርድ ክሪ ሆይ ከእሳት ድንጋዮች መካከል አጠፋው። በውበት ምክንያት ልብ ኮርቷል፣ ከክብረም የተነሣ ጥበብህን አረከሰ፣ በምድር ላይ ጣልሁ ያዩህም ዘንድ በነገሥታት ፊት ሰጠሁ። ሕዝቅኤል በእግዚአብሔር ውብና ልዩ ሆኖ ስለተፈጠረው ፍጹም ፍጥረት ይናገራል። ነገር ግን ኀጢአት በእርሱ ላይ በመገኘቱ ከገነት ሊባረር ቻለ። ይህ ለሰይጣን ውድቀት ሁለተኛ ማጣቀሻ ነው። በአንድ ወቅት በሰማይ እጅግ ከፍተኛ ቦታን የያዘ መልአክ የነበረው ሰይጣን በመውደቁ ምክንያት ዓመፀኛ ብቻ ሳይሆን ፈታኝም ሆኗል። ለመንገዱም አንዳች ባለመጠንቀቁም እርሱ መሳሳቱ ሳያንስ ሌሎችም ወደ ተሳሳተ መንገድ እንዲሄዱ ይመራል። ሰይጣን በዘካርያስ ምዕራፍ 3 ከቁጥር 1 ላይ እንደተገለጸውም ከሳይ ሲሆን በእግዚአብሔር ፊት ኢያሱ በቀኙ ቆሞ ሳለ እንደከሰሰው ይናገራል። በአዲስ ኪዳን መጽሐፍም ሰይጣን የሰው ልጅን ማሳሳቱን ቀጥሏል። ኢየሱስ ራሱ ለአርባ ቀናት በበረሃ ሲቆይ በሰይጣን ተፈትኗል። በሉቃስ ወንጌል ምዕራፍ 10 ከቁጥር 18 ኢየሱስ ሰይጣን እንደ መብረቅ ከሰማይ ሲወድቅ አየው በማለት የሰይጣንን መወደቅ አረጋግጧል። እግዚአብሔርም ሰይጣንንም ሆነ መላእክቶቹን የማይገድልበት ምክንያት ፍትሃዊ ስለሆነ ነው። አንድም ወንጀለኛ ያለ ፍርድ መግደል ፍትሃዊ አይደለም። እግዚአብሔር ሁሉም እንደ ሥራው የሚቀበልበትን የዓለም ፍርድ ቀን ይጠብቃል። ሁል ጊዜም ቢሆን የእግዚአብሔር ድርጊቶች የእርሱነቱ ነጸብራቅ ናቸው። እርሱ የማይለወጥ በመሆኑ በፍርዱ ልናምን እንችላለን። የእግዚአብሔር ሁሉን አዋቂነትም የሰይጣንን እያንዳንዱን ምኞት ይረዳል። ምንም እንኳን እኛ እግዚአብሔር ለምን ሰይጣንን እንዳቆየው ባይገባንም እግዚአብሔር ግን ያውቃል። በተጨማሪም እግዚአብሔር ለፍጥረቶቹ ነፃ ፍቃድን ሰጥቷል። ያለ ነፃ ፍቃድም ፍጹም ፍቅር ሊኖር አይችልም። ፍቅር ምርጫ ስለሆነ እግዚአብሔር ፍጥረቶቹ እንዲያመልኩት አያስገድድም። ምናልባትም እግዚአብሔር ሰይጣን በኢየሱስ የቤዛነት ታሪክ ውስጥ ሚናን እንዲጫወት አኑሮት ሊሆን ይችላል። ሰይጣን ኢየሱስን በመፈተኑም የዓለምን ኀጢአት ሁሉ ይሸከም ዘንድ በቂ እንደሆነ አስመስክሯል። የእግዚአብሔር ፍቅር ታጋሽ ነው። ፍቅር ግዳጅ ስላልሆነም ሊወዱት ዘንድ ያልወደዱትንም እንዲኖሩ ፈቅዷል። ተመሳሳይ እንደዚህ አይነት ሐሳቦችን ለማግኘት ቻናሉን ሰብስክራይብ እንዲሁም ይህ መልእክት ለብዙዎች እንዲደርስ ሼር ማድረግን አይርሱ። በቀጣይ እንድናቀርብለት የምትፈልጉትን ሐሳብ በኮሜንት መስጫ ሳጥን ላይ አቅርቡልን። እናመሰግናለን።